በፍጹም ተስፋ አትቁረጡ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የልጅ ፋፊቱ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከኔ ከሁሉ ሰላም ነው አልሐምዱሊላሂ። እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ሀገራችንን አላህ ሰላም ያደርግልን። ዛሬ ይዤላችሁ የመጣሁት ነጻ ሸበካ ላሳያችሁ ነው። ለሁሉም ሀገር ነው የሚሰራው፣ እንዲሁም ሳውዲ አረቢያ ያላችሁ የሚሰራው። ተስፋ አትቁረጡ ሞክሩት ይሰራል ማለት ነው። ኮሜንት ላይ ገብታችሁ ብታነቡ ተስፋ ቆርጬ ነበር፣ አሁን ሰራልኝ ምናምን እያሉ አመያሉ ነውና፣ ይሰራል ተጠቀሙበት፣ እንዳያመልጣችሁ። ሳውዲ አረቢያ ያላችሁ ሰዋ ሞባይሌ ጃወይ፣ ኦቅጣ፣ ሰላም እና ዘይን ሀምሳ ፐርሰንት ነው የሚሰራው፣ ሲሰራ ማለት ነው። ትንሽ ይቆያል፣ ቶሎ ኮንታክት አይሆንም እንደ በፊቱ ማለት ነው። ትንሽ ይቆያል ጠብቁት ማለት ነው እና ይሰራል። ተጠቀሙበት። እንዲሁም ዱባይ፣ ኳተር፣ ኮይት፣ ጆርዳን፣ ሳውዝ አፍሪካ፣ ዩኬ፣ ጀርመን እነዚህም ሀገር ያላችሁ መጠቀም ትችላላችሁ። ኢትዮጵያም ያላችሁም ተጠቀሙበት። እንዳያመልጣችሁ። ሙሉ አከፋፈቱን አሳያችኋለኝ። እስከ መጨረሻው ተከታተሉኝ። መጀመሪያ ለልጅ ፋፊቱ ሰብስክራይብ እንዲሁም ደውል ምልክቱን በመንካት ቤተሰብ ይሁኑ። የተለያዩ ቪዲዮዎችን በመለቅበት ሰዓት በፍጥነት ይደርሳችኋል። ቪዲዮን ላይክ ሸር፣ ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። እንዲሁም ቻናሌ ውስጥ በመግባት የተለያዩ ጠቃሚ ጠቃሚ የሆኑ ቪዲዮዎችን ታገኛላችሁ፣ ገብታችሁ መመልከት ትችላላችሁ። መጀመሪያ አቡን ዳውንሎድ ለማድረግ ጎግላችን ውስጥ እንገባለን። እስቲም ኦሮ ብላችሁ ሰርች ቦታ ላይ ትጽፋላችሁ። ከዛ ይህንን ክሊክ ታደርጉታላችሁ። ከዛ ይህንን ክሊክ ታደርጉታላችሁ። ከዛ ይህንን ክሊክ ታደርጉታላችሁ። እኔ የጻፍኩትን ትጽፋላችሁ። ከዚያ ሄኒን ክሊክ ታደርጉታላችሁ። ከዚያ ሄኒን ክሊክ ታደርጉታላችሁ። እስክሮን እስክሮን ታደርጉታላችሁ። ኢንስታል ብላችሁ አቡን ዳውሎድ አርጋችሁ ከፍታችሁ ተጠቀሙበት። በጣም አሪፍ የሆነ ነፃ ሸበካ ነው ማለት ነው። ከእናንተ የሚጠበቀው መጀመሪያ አቡን ዳውሎድ አርጋችሁ ያላችሁበትን ሀገር መጣችሁ ከፍታችሁ መጠቀም ብቻ ነው። ሌላ ፕሮሰስ የለውም። ፕሮሰሱ ይሄ ብቻ ነው። እንዲሁም የምሰራላችሁ ነገር ካለ በኮሜንት ላይ አስፍሩልኝ። ለመስራት ዝግጁ ነኝ። ይመቻችሁ።